ጉድ ጉድ ጉድ ነው ዘንድሮ፣ እናንተ አብረሽና ነጪ ልጅ አላቸው አሉ። ኦላላ ደመቁ ውሃ በላሽ። ደግሞ የደመቁ በጎች እንደዚህ ይላሉ። ልጇን በሆዷ ይዛ ተሰደደች። የት የት ነው የተሰደደችው? ወደ ሊቢያ፣ ወደ አውሮፓ ምናምን። እንደ ተገላገልን ተገላገልን። ሁሌ እየመጣሽ ከምታለቅስብን ብትሰደድ ይሻለናል። እና ልጇን በሆዷ ይዛ ተሰደድ ይቻላልም እንዴ ልጅ በሆዷ ይዛ? እናት አባቷ ቤት ሄደች። አንድ ሁና ወጣ፣ ሁለት ሁና ተመለሰች። ሳይድሯት ሳይኩሏት፣ ኡይ! ትልቁ ውርደት፣ ትልቁ ውርደት። ለማንኛውም ነፂና ብርሽ ልጅ አላቸዋሉ። እናንተ ጉድና ጅራት እያደር ይዘልቃል። እግዚኦ ማርና፣ እግዚኦ ማርና እየተደብቃችኋት ነው። ለማንኛውም ነፂ በመካከላችን ትልቅ ሚስጥር አለ፣ እኔም እሱም የደበቅነው ሚዲያ ላይ ያላወጣ ነው ብላለች። አብረሽም በእርግጠኝነት ሚስጥር ስላላቸው ነው እንደዚህ የሚል ለማመጣት ነፂን እንጂ የሆነ ሚስጥር ባይኖር ኖሮ እንደዚህ አይን ለማመጣትም ነበር። ቡታጅራ እንሄድ ስትለው አብሯስ የሚሄድ ምናምን፣ በቃ ብዙ ነገሮች ጉድ ይወጣል ብቻ ልጅ አላቸው እየተባለ ነው። እናንተ ይሄ ነገር እንዴት ነው? እውነት ነው ውሸት ነው ነው ነፂን ለማሸማቀቅ ለማሸማቅ ፈልገው ነው በጎቹ የፈጠሯት ሚስጥር ናት። በፊትም ታውቃላችሁ ፍቅር ስትመጣ አብረሽ ከፍቅር ፍቅር ከአብረሽ ልጅ ያላት እያሉ ለማሸማቀቅ ብዙ ጥረት እያደረጉ ነበር። ለማንኛውም ጉዳችሁ አያልቅም። ልጅ አላቸው አሉ እንኳን ኖራቸው ልጅ ማጸጋ ነው። ግን ደመቁ ተሸወደች። አይ አብረሽ በአንድ ድንጋይ ሁለት ወፍ፣ ሁለት ልጅ በአንዴ። በጣም ጥሩ ነው። ሌላ ሄለን ናት። ሄለን እንግዲህ የቢኒን እህት፣ ትናንትና እግሯ ላይ አስወድቃታለች። እሳይ ደጋያችሁ እራሳችሁ ክብራችሁን ስታከብሩ ሰዎች ያከብሯችኋል፣ የናቋችሁ ሁሉ ያከብሯችኋል። ከዛ ውጭ ግን ክብራችሁ ስትጥሉና ስትዘላዘሉ ማለት ነው ሁሉም ሰው ደሚንቃችሁ መሳቂያ ማላገጫ ረግጧችሁ ነው መሄድ። ገባችሁ አይደለ? አሁን ሄዱ ክብሯን አስጠበቀች በራሷ ጊዜ። እንደዛ ስትሰድባት የነበረችው ስል ልጅ እግሯ ስር ወድቃ ይቅርታ ማሪኝ ይቅር በይኝ ብላ አለቀሰች። ደግ አደረግሻት፣ ደግ አደረግሻት። እኔ ግን ሄሎ ስትስቅ እንዴት እንዳሳቀችኝ ብቻ፣ አሪፍ ነው። ስለታረቃች በጣም ደስ ብሎኛል። እንግዲህ ከቢኒ ጋር ይመጣሉ ማለት ነው፣ ከህዱ ጋር ከታረቁ። ምክንያቱም ከቢኒ ጋር ሄሎ ስላልተጣላች፣ ከህዱ ጋር አሁን ከህዱ ጋር ያለው ነገር ከተፈታ ከቢኒያም ጋር ትመጣለች። ሰው በጣም ደስ ብሎኛል። ሌላ ፍቅርዬ ናት። ፍቅርዬ ቤት ያለው ጎረምሳ ምንዋ ነው? ባሏ ነው፣ ፍቅረኛዋ ነው ምናምን እያላችሁ ነው። እኔ ፍቅረኛም ባልም ምንም አይመስለኝም። ሲመስለኝ ዘመድ ነው፣ ስለታመመች ሊያስታምማት ነው። ወንዶቹም ይሄዱ እየረብሿት ስለሆነ እያስታመማት ይመስለኛል እንጂ ፍቅረኛዋ አይመስለኝም። ፏድ ግን ትክክለኛ ማንነቱን ሳያቅ ዝም ብሎ እየቀባጠረ ስለሆነ ፍቅርን በጣም እያናደዳት ነው። ሶ ባሏ አይደለም አይመስለኝም። ምክንያቱም ፍቅር እንደዚያ አታደርግም። ቀጥ ብላ ቤቷ ወንድ አታስገባም። ሲቀጥል ደግሞ ስታመጣ በይፋ ታስተዋውቀናለች። ሲቀጥል ሲቀጣጥል በጣም ግብዳና ዲያስፖራ ነገር ይመስላል። ለማንኛውም ባሏም ከሆነ ደስ ይለናል ግን እንደዚህ ታስገባለች ብዬ ፍቅር አላስብም። ዝም ብላ ወንድ ልጅ ማለት ነው እና እኔ ወንድሟ ወይ ምናምኗ ነው የሚመስለኝ፣ ቤተሰቧ ነው የሚመስለኝ እንጂ ባል ወይ ፍቅረኛ አይመስለኝም። ፏድ ግን ዝም ብሎ ሳያጣራ ስለሄደ መሰለኝ ያናደዳት። እንዴት ናችሁ ፌኒዶች ማሮች? እኔ በጣም ደህና ነኝ። ሀይ ዛርማ የሰሞት ጉድጋይ ሳረ እንደምን ይሻለኛል እንደ ዘንድሮ እንዶ ከዩቲዩብ መንደር ማይሰማ ጉድ የለም እኮ። በጎቹ ተቃጥለው ሞቱ ነው፣ አፈር በበለውላችሁ። ሀይ ኔ ኔ እነግራችኋለሁ፣ አትቃጠሉ። ልጅ አለው ሩታ ሄደች። ደሞ ምን አሉ? ሩታ ሄደች በብርሽ መኪና ነው እናቴ። እሷ እያነፈጨለች እያነፈረቀች የገዛችውን መኪና ላይ ሄደችበት። ከነፂ ጋር አብረው ሄዱ። መኪና የገባችበት መኪና አላያችሁትም እንዴ? ራይድ እኮ ነው የሚለው። ራይድ የሚል ጽፎ አለው ከጎኑ አላያችሁትም? በጎቹ ናቸው አታነቡ? አታነቡም? እንደው ራይድ የሚለው ያብረሽ መኪና ነው። እስኪ መኪናውን እዩት። ያብረሽ መኪና በጭራሽ አይደለም። ራይድ ነው የያዘችውና በራይድን ነው ሄደችው። እንግዲህ ያ ነፈጨለች የገዛችው መኪና እንኳን እንግዲህ መኪናው የሷ ሁሉ ነው። ቤተሰቧን ተሳድባም ብላም ብላ በዩቲዩብ ብር ነው የተገዛው። ግን አዩ እንግዲህ ለሷ እንኳን እሷን እንኳን መሄጃ አልሆናትም። አያችሁ እንደዚህ። እረ ቤተሰቧን ረግጣ አዋርዳ ተዋርዳ ሰርታ የተገዛው መኪና ለእሷ ለአንድ ቀን እንኳን አልወሰዳትም። አያችሁ የራሱ እንደ ሸር ብሎ የሄደው መጥቶ እንኳን መውሰድ ይችል ነበር፣ ግን ጥሏት ነው ሄደው እና በጣም ያሳዝናል። ነፂናት ሄደችበት። አንቺ እያነፈጨልሽ በግዛሹ መኪና ነፂ ሄደች። ኳሷን ተቀምተሻል። በጣም ያሳዝናል። ተሸንፈሻል። እና ደግሞ ኧረ ጉድ፣ ኧረ ጉድ፣ ኧረ ጉድ፣ ኧረ ጉድ፣ እንደ ጉድ ነው ዘንድሮ፣ ጉድ ነው ያው። ልጅ ወልደዋል አሉ ብርሽ እና ነፂ። እናንተ ልጅ ያላቸው የሚባል ወሬ የሰማው እንደ እውነት ነው ውሸት ነው ግን እንደው ለዚህ ሚስጥር አለ የማወጣው ሚስጥር አለ ብላለችና ልጅ ነው እያላችሁ ነው። አይ እኔ አላምንም አላምንም። ምክንያቱም በጎቹ ማለት ነው ለማሸማቀቅ ብለው ያመጧት ድራማ ናት። ግን አትሸማቀቅም። ምክንያቱም ፍቅርን ካሁን በፊት እያላላችሁትን ብቻ ጠይቁኝ። ቀባጥራችሁ ቀባጥራችሁ ጉሮሯችሁ ድረት ቀሲል ነው የተዋቸዋት እና አሁንም ነፂን ብትቀባጥሩ ብትቀባጥሩ እሷ መስኗ ጥጥ ነው። ምክንያቱም አብረሽ ከእሷ ጋር ስለሆነ። ግን ደግሞ ሊኖራቸውም ይችላል። አላቸው ለማለት አንደኛ ልጅቷ ከዩኒቨርስቲ ነው ሄደች። ልጅ ቢኖራት ዩኒቨርስቲ አትገባም። ሲቀጥል ልጅን ያክል ነገር አይደበቅም። ከዛ ውጭ ግን ሌላ ሚስጥር ሊኖራቸው ይችላል። እናንተ በጎችዬ ኧረ ነጻነት እንዲሁ ዝም ብላ በሜዳ ልጅ አታረግዝም። ደመቁን መሰለቻችሁ እንዴ? እናንተ ምን ሆናችሁ ነው? ደመቁ እኮና ሳትዳር ዝም ብላ ልጅ ያረገዘች። ይህንም ያደረገችው አብሮሽን የራሷ ማድረግ ነው። ልጅ ሲኖር በልጅ አስረዋለሁ ብላ ነበር። ነገር ግን ልጅ ሲኖር የበለጠ ጥሏት ሄደ። እንግዲህ አንዱና ወታ እናት አባቱ ቤት፣ ሁለቱና ተባስታ ሄዳላቸዋለች። ጥሩ ነው ጥሩ ነው። ጥሩ ነው። ጥሩ ነው። ለአብርሽ መኪና ገዝታ ቤት ገዝታ አንድ ቦርሳ ብቻ ይዛ ሄደች። አይድሌ አይድሌ፣ በጣም ያሳዝናል በእውነት በጎችዬ። እንግዲህ አይዟችሁ። ለማንኛውም እንደው እንደው የሆነ የሆነ ነገር አዋጡ። እውነቴን ነው። አሁን ነው መርዳት ያለባችሁ። እስካሁን ያረዳችሁት ለአብርሽ ነው ካላሳ። አሁን ግን እሷ አርጉዝናት፣ በቃ እርዷት፣ አግዟት፣ አበረታቷት። እውነቴን ነው የምላችሁ። አሁን ነው አድናቂነታችሁ የሚታወቀው። ምክንያቱም ማቀብ ያስፈልጋታል። ገንፎ ምናም እምታዘጋጅበት አሁን መውለጂዋ ይደርሳል። ትንሽ ቆይቶ ያው ሆዷም እየገፋ ነው እየተባለ ነው። ግን እርግዝናት በነገራችን ላይ ይሄ ነገር ድራማ ነው አይመስላችሁም? እርግዝናት፣ ወይ ልጅቷ ግን ሆዷ እኮ የለውም ልጅ እኮ ያለው አይመስልም። እርግዝናት ሆነ ይሆን አላውቀው። እርግዝናት እያሉ እየሰከሱ ን ያሉ ወይም ደግሞ አሁን እንግዲህ ደመቁ ምን እንደምታደርግ ልንገራችሁ። አውሮሽ የመጨረሻ እንደጠላት ተስፋ ከቆረጠች በመንገር ሲሄድ ተበላሸ ጽንሱ ብላ ትመጣለች። እች ወራዳ ማለት ነው። ነፍስ አጥፍታ ልትመጣ ነው፣ እርግጠኛ ነኝ። እንደዛ ልትል ይሆናል አሁን ወደዛ የሄደችው። ሲቀጥል ደግሞ እሷ ወደዛ ስትሄድ አብረሽ ተመልሶ ሊመጣ ይችላል። አይድል አሳደደችው እኮ ልጁን እናንተ፣ አሳደደችው እኮ። መሄጃ እኮ ነው ያጣ፣ እኮ አብረሽ ከሆኑ እኮ መንቀሳቀሻ ነው ያጣው። ወጥመድ ውስጥ ነው ወጥመዱ አለቀው፣ ብሎ ወዳገባ እየተንፈራገጠ ነው። ልክ በወጥመድ እንደተያዘች አይጥ፣ ልቀቆይ ልውጣ እያለ ነው። ግን የሚለቀ ወጣ የሚለቀ ወጣ እኮ እናንተ እንደ ወዳገባ እኮ። ወይ ጉድ! ወታጅራ ሄድ አብረው ተከትላ ሄደች አዲስ አበባ መጣ። አሁን ትመጣለች አብራ ደግሞ እሱ ሲመጣ አብራ ተከተለም ነው የምትመጣ። ና አንድ ሰው ካልፈለገሽ ኮ መተው ነው የኔ ውድ የኔ ቆንጆ የኔ ቸኮላታ። ና እኔ የሰማትን ነገር ለማመን ቢከብደኝም እንግዲህ እናንተ ማስተያየት ሰጡበት። ምን ይመስላችኋል? እንደው በጎቹ ልጅ አላቸው ሁለቱ ልጅ አላቸው እያሉ ነው እና አላቸው የላቸውም የሚለው ነገር ሳይሆን መቼ ተረግዞ መቼ ተወልዶ፣ ነፃነት ትምህርት ነበረች። እኔ ስገምት በጎችዬ፣ ለማሸማቀቅ ነፂን ልጅ ወልዳለች ምናምን እያሉ ስም ሊያጠፉ ይመስለኛል። ምክንያቱም ሩታ ሳትዳር ዝም ብላ ስለሆነ ያረገዘች፣ አሁን ነፂንም ከእሷ ጋር ለመቀላቀል ጥረት እያደረጉ ነው የሚመስለኝ። ቤተሰብ ሳይድራት ዝም ብላ ወልዳ በጓደኝነት ሊሉ አስቧል። ልክ እንደ ፍቅር እኔ እንደዛ ነው እንጂ ልጅ አይኖራቸው ምክንያቱም እሷ ከዩኒቨርሲቲ ነው የመጣች። ሲጀመር ደግሞ ነፃነት ምን ዋነው ልጅ ወልድ የምትመስለው? እረ በጣም የጤጤ ነገር እኮ ናት። ግን አብርሽ ያው ነፂን፣ እንደሚፈልጋት መቶ ፐርሰንት እርግጠኛ ነን። ምክንያቱም እሷን እየተላላጠ ነው፣ በቃ እየተንከባከባት ነው። ከሱ እንድትርቅ አልፈለገም እንጂ ባይፈልጋት እኮ ይሄ ጀርዛ ብለው በአንድ አንድ ቃል ይበቃዋል። ቢያስደነግጣት ግን ስልኳ ብሎክ አድርጎ ቁጭ ማድረግ ይችላል። ማንሳት ግዴታው አይደለም። ማደር ካልፈለገ አልፈለግም ካላስ ግን እሱ ይፈልጋታል። የተደበቀ ሚስጥር አለ የምትለውም ሊኖራቸውም ይችላል። ምንም ምን ምን አይነት ሚስጥር? እኔ ይሄ ነገር ነው የሚያጠራጥረኛው። እኛው ሚስጥር አለ ስላለች ልጅ ነው ነው ልጅ ነው እንዴ? ልጅ እንዴት ነው የሚደበቀው ደግሞ? በጎች ዬ ደግሞ ልጅ ጸጋ ነው። አትጃጃሉ ሽ አሁን ደሞ ቁራስን ብትወድ ጥሩ ነው። ልጅ መውለድ ልጅ በልጅነት ይባላል ግን ያው ሳት ዳር ሳትቋን ለምት ወልደው አይድሌ አይድሌ እና ደመቆ አይዞሽ፣ የኔ እናት አይዞሽ፣ ያልፋል፣ ሁሉም ያልፋል ብለሽ ተይው። ና እንግዲህ ሁለቱ ሰዎች ልጃቸውን ያሳድጉ አይደል፣ ጣምሩ ና ልጃቸውን ያሳድጉ ደመቁ። እንግዲህ ያው ሁለቱን ሄዳለች እናትና አባቷ ያሳድጉላት፣ እናቷ ታሳድግላት አለች። ምን ችግር አለው። ከዛ በኋላ ሌላ ወንድ ጋር ደግሞ እየተለጣጠፈች ደግሞ ከሌላኛው ታረግዛለች። ምን ችግር አለው ብላችሁ ነው? እሷ ምን ክብር መከበር አታውቀበት። እኔ በጣም የገረመኝ ነገር እንደው መኪናውን እንኳን ያን ያክል አነፍርቃ ነፍርቃ ገዝታ እንደው እንደው እንደው በራይድ መሄዷ ነው ያሳዘነኝ። በራይድ ሄደች እኮ እናንተ፣ ነፂ በእሷ መኪና ነፂ ሄደችበት። አይ፣ አይ፣ አይ፣ አይ፣ አረ ዋይ እናንተ፣ እንደ ማርያም በጣም ኮነ ዘና የምታረጉኝ እናንተ ሰዎች።